ሰላም ናችሁ ልጆች፣ መምህር ኃይለ መለኮት መዋዕል እባላለሁ። ዛሬ ስለ አንዲት ታላቅ ኢትዮጵያዊት እናት በጎ አድራጊ፣ ለሰው አሳቢ፣ ትሁት፣ ራሳቸውን ለሰዎች አሳልፈው የሚሰጡ እናት ታሪክ እነግራችኋለሁ። እኚህ እናት በክብር መጠሪያ ስማቸው ክብርት ዶክተር አበበች ጎበና ይባላሉ። ብዙዎቻችሁ ስለ እኚህ ታላቅ ኢትዮጵያዊት እናት እንደሰማችሁ እርግጠኛ ነኝ። ዶክተር አበበች ጎበና በ1926 ዓ ም በሸዋ ክፍለ ሀገር ሰላሌ አውራጃ አበል በምትባል መንደር ተወለዱ። አንዲት ሴት ልጅ ለአቅመ ሔዋን ሳትደርስ ራሷን ሳትችል እንድታገባ ማድረግ በህብረተሰቡም ዘንድ ተቀባይነት የለውም፣ የሴቷንም ልጅ መብት የመጋፋት ያህል ነው። ስለዚህ ወይዘሮ አበበች ግን በዘጠኝ ዓመታቸው ባል እንዲያገቡ ተገደዱ። በዘጠኝ ዓመታቸው ባል ታገቢያለሽ ሲባሉ ግን ወይዘሮ አበበች ወይም በክብር መጠሪያቸው ክብር ዶክተር አበበች ጎመና አልተደሰቱም። ከፋቸው። ለምንድን ነው በዚህ ዕድሜ የማገባው ብለው ከቤተሰቦቻቸው ከዘመዶቻቸው ጋር ትንሽ አለመግባባት ተፈጠረ። በዚህ ምክንያት የተነሳ አላገባም ብለው በሌሊት ጠፍተው ከዛ ከመንደር ወደ አዲስ አበባ መጡ። እድሜያቸው ትንሽ እንደጨመረ የቀን ስራም እየሰሩ ከአንዱ ቤት አንዱ ቤት እየተንከራተቱ ቆዩ። በኋላ ቀስ በቀስ ህይወታቸው እየተሻሻለ ቀስ በቀስ ህይወታቸው እየተለወጠ ትምህርትን መከታተል ጀመሩ። በትምህርት በጣም ጎበዝ ነበሩ፣ በጣም ጎበዝ ነበሩ። በዛን ጊዜ ወደ ውጭ ሀገር ሄደው እንዲማሩ እድል አጋጥሟቸው ነበረ። ነገር ግን ምን ይሆናል አንዳንድ ጊዜ እኛ ያሰብነው ሳይሆን እግዚአብሔር ያሰበውና እግዚአብሔር የሚለው ስለሆነ በመታመማቸው ምክንያት ክብርት ዶክተር አበበች ጎበና ውጭ ሀገር ከመሄድ ቀሩ። አንድ ቀን ወይዘሮ አበበች ትልቅ ሴት ከሆኑ በኋላ ግሸን ማርያም ለመሄድ ተነሱ። ግሸን ማርያም ወሎ ክፍለ ሀገር ውስጥ የሚገኝ በደሴ አቅጣጫ ስንጓዝ የምናገኘው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቤተ ክርስቲያን ነው። ግሸን ማርያም እና ለመሳለም በሄዱበት ጊዜ አንድ አሳዛኝ ነገር አጋጠማቸው። አንዲት እናት ሞታለች። በረሃብ በችግር በኑሮ አለመመቸት ተፈናቅላ ያመጣች የመጣች እናት ሞታ መንገድ ዳር ወድቃለች። የያዙት እናቱ ያመጣችው ህፃን ግን የሞተች እናቱን ይጠባል። ወይዘሮ አበበች ልባቸው በጣም ተነካ፣ አዘኑ። እንደገና ከሱ አለፍ ሲሉ አንድ ህፃን ልጅ ከአባቱ ከሞታ አባቱ ጎን ተኝቶ ያንጎላጃል። ይህንንም ህፃን ሲመለከቱ ክፉኛ ቅስማቸው ተነካ፣ አዘኑ፣ የእምባ ዘላላዎቻቸው ወረዱ። ያንን እምባ ግን ጠርገው ህፃናቱን ትተው አልተመለሱም። ሁለቱንም ህፃናት ይዘው ወደ አዲስ አበባ መጡ። ወይዘሮ አበበች ጎመና አላማ ነበራቸው ሰውን የመርዳት የማገዝ የተቸገረ የሰውን ልጅ የችግሩ ተካፋይ መሆን ይሄ ሁሉ ዓላማቸውና እምነታቸው ነበረ። የሞቀተዳራቸው ዳራቸው ከፈረሰ በኋላ አበበች ጎመና ወላጆቻች የሞቱባቸውን ልጆች እየሰበሰቡና ሰዎች ያመጡላቸውን ልጆች እየተቀበሉ በቤታቸው ውስጥ ማሳደግ ቀጠሉ እነዚህን ልጆች እየሰበሰቡ ማሳደግ ጀመሩ እና ከመጀመሪያዎቹ ሁለት ልጆች በተጨማሪ ጨምረው ሃያ አንድ ልጆች ሆኑ። ልብ በሉ፣ እነኝህ ልጆች ቤታቸው ውስጥ ነው የሚኖሩት። ለነሱ ሲሉ እንጀራቸውን ጋግረው ቆሎ እየቆሉ ዳቦ እየጋገሩ መሸጥ ጀመሩ። ይሄ ከእንጀራ ከዳቦ ከቆሎ የሚገኘው ሽያጭ እነኝህን ልጆች ለማሳደጊያና ትምህርት ቤት ለማስገቢያ ተጠቀሙበት። አንዳንዶቹ ልጆች ትምህርታቸው ከጨረሱ በኋላ ሰላሳ ዓመታት ሙሉ ከክብርት ዶክተር አበበች ጎበና ጋር አብረው ኖረዋል። እናም በራሳቸው ጥረት የተዳደሩ የነበሩት ህፃናት ማሳደጊያ በ1978 ዓመተ ምህረት ቃሉን ደግሞ ነው አሁን ትክክል ባይሆንም ወላጅ አልባ ህፃናት ማሳደጊያ ተብሎ በህግ በማህበራዊ ጉዳይ ሚኒስቴር ተመዘገበ። በፊት አንዳንዶቹ እነኚህ ልጆች እየሰበሰበች እዚህ አካባቢ ትበጠብጠናለች፣ እዚህ አካባቢ ትረብሸናለች እያሉ መልካም የማያስቡና ለሰዎች ርኅራኄ የሌላቸው ሰዎች ይቃወሟቸው ነበር። እሳቸው ግን ያን ሁሉ የደረሰባቸውን ጫና ተቋቁመው እነኚህ ልጆች ማሳደጋቸውን ቀጠሉ እና አበበች ጎበና ልጆቹን በትምህርት ማሳደግ ቀጠሉ። ይህንን በትምህርት ማሳደጉን የቀጠሉት ግቢያቸው ውስጥ ትምህርት ቤት ከፈቱ ከፈቱና አንዳንድ መምህራንን በረዳትነት፣ በአጋዥነት በነፃ እንዲሰሩ በማድረግ ትብብር አገኙ። እና የከሰሷቸው ሁሉ ሰዎች ነበሩ ልጆች እየሰበሰበች እዚህ በወጉ አታሳድግም፣ በሥነ ስርዓቱ አትረዳም እያሉ፣ በተራ ቋንቋ እንግለጸው በምቀኝነት ያህል ይፋለሟቸው ጀመር። ክብርት ዶክተር አበበች ጎበና ግን ለማንኛውም ችግር አልተንበረከኩም። አበበች ጎበና ለመንግስት አቤቱታ አቅርበውና አስረድተው ትምህርት ቤቱ አድጎ እና ተሻሽሎ በመጨረሻ ላይ አራት መቶ ተማሪዎች የሚማሩበት ትምህርት ቤት አደረጉት። ደስ የሚያሰኝ ድል ነው ይሄ እና አበበች ጎበና የተለዩ ጥንካሬዎች ነበሯቸው። የመጀመሪያው የራሳቸው ጥንካሬና አልሸነፍም ባይነት፣ ሁለተኛ የጀመሩትን ስራ ከግብል ማድረስ ሶስተኛ በፍጹም ተስፋ አይቆርጡም አራተኛ በእያንዳንዱ በታገሉበት ትግል ድል ያደርጋሉ ድል የምታደርጉት ጠንክራችሁ በርትታችሁ ስትማሩ ያንን የተማራችሁትን ደግሞ በተግባር ስትቀይሩ ነው ክብርት ዶክተር አበበች ጎበና የዚህ ሁሉ ምሳሌ ናቸው አበበች ጎበና አንዲትም ማንኪያና፣ ሹካ፣ ስኒ ወይም ረከቦት ወይም ሶፋና ቁምሳጥን የግል ንብረት አልነበራቸውም። ሁሉም ንብረት የእሳቸውና የልጆቻቸው ነው። ሁሉንም ሀብትና ጥሪታቸውን የህፃናት ማሳደጊያው ንብረት አድርገው የሚገዙትም የሚያሰሩትም ለህፃናቱ ማሳደጊያ ተብሎ ነበረ። ድርጅቱ ከተመሰረተ አርባ አመታት ሆኖታል እንዲያውም አሁን ወደ አርባ ሁለተኛ ዓመቱ ሆኗል። ይሄ በአፍሪካ ደረጃ የተጠቀሰ በዓለም ደረጃ የታወቀ ነው። ያሳደጓቸው ልጆች አብዬም አበበችም አይደለም የሚሏቸው፣ አዳዬ ነበር የሚሏቸው፣ አዳዋ ነ የሚሏቸው እማምዬ፣ እማምየዋ ብለን ልንተረጉመው እንችላለን። ስለዚህ እዛ ትምህርት ቤት ስትገቡ በአሁኑም ሰዓት ቢሆን ያዳየ ቤት የአዳየ ትምህርት ቤት ነው የሚሉት። ቁልምጫቸው በጣም ይጣፍጣል። እኔም እንደዚህ አይነት ቁልምጫ ስንባገኝ ደስ ይለኛል እና ክብርት ዶክተር አበበች ጉበና ከህፃናት ማሳደጌውና መርጃው ውጭ ለሌሎች ድርጅቶችም ድጋፍ ይሰጡ ነበረ በዓለም ላይ የሰው ልጆችን በጣም ተስፋ ከሚያስቆርጣቸው ህይወታቸውን ከሚያናጋው ከሀገር ወደ ሀገር የሚያንከራትታቸው አገራቸውን ጥለው እንዲሄዱ ከሚያደርጋቸው ችግር መካከል አንዱ ድህነት ነው። በዓለም ላይ ለድህነት ቅነሳ የተለያዩ ድርጅቶችና መንግስታት ትብብርና ርብርብ ያደርጋሉ። ድህነትን ለማስወገድ በተደረገው ርብርብ ውስጥ ክብርት ዶክተር አበበች ጎበና አንድ ነጥብ አምስት ሚሊዮን ብር በላይ ድህነትን ለማጥፋት ለሚደረግ ድርጅት በመስጠት አስተዋጽኦ አድርገዋል። ይሄ በጣም ትንሽ ነው። ትልቁ ግን ኢትዮጵያውያን ህፃናትን ሰብስበው ለቁም ነገር የማብቃታቸው ታላቅ ተጋድሎ ነው። አበበች ጎበና በሁሉም ነገር ከሁሉም ነገር በላይ አብልጠው ትልቅ ክብር የሚሰጡት ለሀገር ፍቅርና ለሰው ነው። ይህን ቃል ደግምላችኋለሁ ልጆችዬ። ክብርት ዶክተር አበበች ጎበና ከሁሉም ነገር በላይ አብልጠው ትልቅ ክብር የሚሰጡት ለሀገር ፍቅርና ለሰው ልጅ መኖር ነው። ሀገር ካለ ሁሉም አለ። ፍቅር ካለ የሰው ልጅ ልዩ ልዩ ችግሮችንና ትግሎችን ሊያሸንፍ ይችላል። ስለዚህ የክብርት ዶክተር አበበች ጎበና ትልቁ ሰላማዊ መፈክራቸው ሀገራችንን እንድንወድና የሰውን ልጅ እንድናፈቅር ነው። እኒያ ታላቅ የሀገር ባለውለታ እኒያ ታላቅ የሀገር እናት ክብርት ዶክተር አበበች ጎበና የሰው ልጅ ኖሮ ኖሮ ከዚህ ዓለም በህይወት ማለፉ አይቀርምና ታላቅ ስራ ሰርተው ለኢትዮጵያውያን ታላቅ መሰረት ጥለው ብዙ ወጣቶችን ለኢትዮጵያ ህብረተሰብ በትምህርት አድርሰው ትምህርት ቤቱ በሁለት እግሩ እንዲቆም አድርገው ከኖሩ በኋላ በዓለም ላይ በተከሰተ የኮቪድ-19 በሽታ ምክንያት ሰኔ 23 ቀን 2013 ዓመተ ምህረት ከዚህ ዓለም በሞት ተለይተዋል። እጅግ ድንቅ መልካም ተግባራቸው በረዷቸው ልጆቻቸውና በምላ ኢትዮጵያውያን ዘንድ እንደተከበረና እንደተሞገሰ ለዘላለም ይኖራል። አበበች ጎበናን የሚመስሉ ታላላቅ እናቶች ሀገራችን እንድታፈራ ምኞታችን ነው። እኚህን ታላቅ ሴት በሄዳችሁበት ቦታ ሁሉ ስማቸውን ማንሳትና ክብራቸውን ከፍ ከፍ ማድረግ ዓላማቸውን ተከትሎ የሰውን ልጅ ህይወት መለወጥ የእናንተም ተግባር እንዲሆን መልእክቴ ነው። ከዚህ ቀጥሎ የክብርት ዶክተር አበበች ጎበናን ሕይወት በሚመለከት በጽሑፍ አንዳንድ ጥያቄዎች ይቀርቡላችኋል። በስነ ስርዓት አንብባችሁ፣ በጽሞና አስተውላችሁ መልስ እንደምሰጡ ተስፋ አደርጋለሁ። አመሰግናለሁ። ክብርት ዶክተር አበበች ጎበና መቼ ተወለዱ ሀ በ1926 ዓ ም ለ በ1924 ዓ ም ሐመሮሃ በ1919 ዓ ም መ በ1921 ዓ ም መልሱ ሀ በ1926 ዓመተ ምህረት ሁለተኛ ጥያቄ፣ ክብርት ዶክተር አበበች ጎበና እንዲያገቡ የተገደዱት በስንት ዓመታቸው ነበር? ሀ በ15 ዓመታቸው ለ በ10 ዓመታቸው ሐመር ሃ በ9 ዓመታቸው መ በ25 ዓመታቸው። መልሱ ሐመር ውሃ በዘጠኝ ዓመታቸው። ሶስተኛ ጥያቄ ክብር ታበበች ጎበና ግሸን ማርያም ለመሳለም ሲሄዱ አንድ እናቱ የሞተበትና እንዲሁም የተጎዳ ልጅ አገኙ። ታዲያ በዛን ወቅት ምን አደረጉ? ሀ ትተዋቸው መጡ። ለ ይዟቸው ወደ ቤታቸው መጡ። ሀመሮሀ ቤተሰቦቻቸውን ፈልገው አገናኟቸው። መ አዝነው አልቅሰው መጡ። መልሱ ለ ይዟቸው ወደ ቤታቸው መጡ። አራተኛ ጥያቄ አበበች ጎበና ይዟቸው የመጡት ልጆች ቁጥራቸው ስንት ነበር? ሀ 23 ለ 20 ሐ 22 መ 21 መልሱ መ 21። አምስተኛ ጥያቄ ክብርት አበበች ጎበና የመሰረቱት የማሳደጊያ ተቋም ስንት ዓመት ሞላው? ሀ 40 ዓመት ለ 38 ዓመት ሐመሮሃ 35 ዓመት ሰላሳ ዓመት መልሱ ሀ አርባ ዓመት። ዘጠና አስራ ሁለት ላይ ኦኬ ብላችሁ ስትልኩ የማይረሳ ጊዜ ከልጆች ጋር ኢትዮጵስ ቤት 94 12 ላይ ኦኬ ብላችሁ ስትልኩ የአማርኛ ትርጉም ፊልም እዚህ ለምን እንደመጣን አስታውስ። ኢትዮጵስን ለማግኘት ነው፣ ማወቅ ነበረብኝ። 9412 ላይ ኦኬ ብላችሁ ስትልኩ የመተባበርን ጥቅም የሚያሳይ የተባበሩት እንስሳት፣ በራስ መተማመንን፣ የስራ ፍቅርን ህልምን ማሳካትን የሚያስተምሩ መፍራት የሚገባን ነገር ቢኖር ራሱን ፍርሃት ነው። 9412 ላይ ኦኬ ብላችሁ ስትልኩ የልጆች መዝሙሮች፣ የተረት መጽሐፍ፣ በርካታ አስተማሪና አዝናኝ ጥያቄዎች ከነሽልማቶቻቸው ታገኛላችሁ። 9412 ላይ ኦኬ ብላችሁ በመግባት የኢትዮጵስ ዓለምን ይቀላቀሉ። ኑ ወደ ኢትዮጵስ።